ቀጥ ብለሽ ተናገሪ ከህይወትሽ ከብርሽ ከስልክሽ ከሆነ ነገርሽ። ወይኔ ወይኔ ወይኔ ወይኔ እናንተ የሚሉትስ ነገር ሲዘገንን ደግሞ እዚህ ጋር ቋቅጭ ቋቅጭ አረጋሉ። ዳብሹ ያይች ነው ውሸቴ እንዳይመስልሽ። ሴቷ ራሱ አስር ብር እንኳን ለመሄጃች ብለው አልተውልኝም። ስልኬንም አስራ አምስት ሺ ብር የገዛው ስልክ ነበር ከዚህ በፊት እሱ ናቸው

ከዛ ደስ እናለብኝ። ሰላም የተከበራችሁ የተወደዳችሁ የቻነል ቤተሰቦች፣ ሰላም ለእናንተ ይሁን። እንደምናላችሁ ደህና ናችሁ ወይ ተመልካቾቼ? እኔ በጣም ደህና ነኝ። እንግዲህ ተመልካቾች ከረጅም ጊዜ በኋላ ዛሬ ተገናኝተናል ተመልካቾቼ። ያው እንግዲህ በሰላም ቢሆን እስካሁን ድረስ እንደማልቁ እየታቃላችሁ ዩቱቤን አላም ነው፣ ዋርኒንግ ላይ ነው ያለው። ግን እንዴትም አድርጌ እንዴትም ቢሆን ቪዲዮ ላይ አልጠፋም ነበር። ለማንኛውም ሀረጌ ምን ሆነሽ ነው፣ ለምንድን ነው የጠፋሽው ካላችሁ ዛሬ ያጋጠመኝን ነገር እነግራችኋለሁ ማለት ነው። በዚሁ አጋጣሚ ደግሞ እንደዚህ አይነት ችግር አጋጥሟችሁ ሊሆን ይችላል። በአሁኑ ሰዓት ደግሞ ኢትዮጵያ ውስጥ እንደዚህ አይነት ችግር በጣም እየተደጋገመ ስለሆነ በአጋጣሚ ሆኖ ደግሞ እኔ ላይም አጋጥሞኛል ማለት ነው እና ጥንቃቄ እንዳታደርጉ ምን ምን አስቸጋሪዎች ነገሮች እንዳሉ በዛውም ደግሞ በንም ስለጋጠመኝ በንም ስለደረሰብኝ ያን ነገር ልንገራችሁ ነው፣ ተመልካች የዛሬ 15 20 ቀን አካባቢ እንግዲህ ተመልካቾች ልጄ ሶስት ወር ሞልቶታል። ስለዚህ ክትባት ያስፈልገዋል። ክትባት ሄድን። ያው እንግዲህ የልጄን ክትባት የሶስት ወር ክትባቱን እንዳስከትብ ወደ ከተማ ሄድኩኝ ማለት ነው። ከዚህ ተነስቼ ያው በሰላም ገብቼ ክትባት ይሄንን እንትን ብዬ መገንጠያ አስከትቤ ከዛ በኋላ ጠባሴ የምደርስበት ነገር ስለነበረ በነገራችን ላይ ጠባሴ የሚባለው እንትን ጋር ተሻገርኩና ታክሲ ያስኩ ማለት ነው ታክሲ ሲይዝ አንድ ወንድና አንድ ሴት ነበሩ ውስጡ እንደማስታውሰው ማለት ነው ከዛ በኋላ ብቻ ከባድ ነበረ እውነት ለመናገር ለማውራት ራሱ በነገራችን ላይ በጣም ቆይቷል በጣም አሁን ራሴን በራሴ አረጋግቼዋለሁ ምናምን ግን አንዳንድ ጊዜ ትዝ ሲለኝ በጣም ዘግናኝ፣ በጣም እምጫ እመጣት እመጣት። እንግዲህ ክብር ነው ታውቃላችሁ። ማለት እንጃ፣ አሁን ብቻ እንደዚህ ይግለጽላችሁ። ልጅ ይዛችሁ ስትጓዙ ራሱ ከባድ ጊዜ ነው ታሳልፉት። ለምን አንዳንድ ነገሮች ወይ ልጅ ያለቅስባችኋል፣ ወይ ደግሞ በቃ ምንም አይመችም፣ አይመችም ባጠቃላይ ማለት ነው። ስለዚህ ተመልካቾቼ ምን አጋጠመ ይመስላችሁ? ከመገንጠያ ያች ሴት አለች ያው እንዳለ ከዛ እስኪ ልጆቼ በእናታችሁ እንትን አትበሉ። አንቺ በቃ ሁሌ ጉንፋና፣ በቃ ወደ ውጭ አትወጡ ተባላችሁ ስሙ። እና ሄድኩኝ፣ ታክሲ ያዝኩኝ። አንድ ወንድና አንድ ሴት ናቸው ያሉት፣ ያው ቲክቶካቸውን እያዩ ነው። እኔም በሞላው ልሂድ ብዬ ገባው። ከገባው በኋላ ግን ያጋጠመኝ ነገር በጣም ከባድ ነበር። በጣም ከባድ በቃ ትንሽ እንደሄድን ስልክ አስደውይኝ አለች። ወይኔ ብሬ የለውም እንደ ጥቅል ያለኝ የኢንተርኔት ነውና፣ እስቲ ስልክ አስደውይኝ አለች ማለት ነው። ከዛ በኋላ ስልኬን ከፍቼ ሰጠኋት። ወንዱ እንዳደረገኝ ታውቃላችሁ? ቶሎ ብሎ አይኔን አይኔን በፕላስተር ስር ነው ያደረገኝ። በቃ ፕላስተር በፈቃ ጥብቅ አይኔን እዚህ አካባቢ ብቻ ብቻ ጥብቅ ብራኔ በፕላስተር ነው የመሰለኝ። ዞሮ ዞሮ ጥቁር ፕላስተር ነው። ከዛ ልክ እናለብ ዜና ዝ ያለው የክትባቴ ወረቀት ይዣለው፣ ስልኬን ይዣለው፣ ሰባት መቶ ብር በእጄ ይዣለው ምናምን። ከዛ በኋላ አይ እኔ እንደ ምንድን ነው አባቴ፣ በቃ እኔ እውነት ስለ እውነት ስነግራችሁ በቃ ሚዲያ ላይ የሚያውቁኝ ሰዎች ፕራንክ እያረጉኝ ነው ወይ ደግሞ ሰርፕራይዝ ሊያረጉኝ ነው ነው እኔ ያሰብኩት በዛ ሰዓት ማለት ነው። ሆነ ለመናገር እኔ እንደማውቀው ከሆነ በቃ እኔ ያ ነገር ነው የምሰለኝ። ለካ እነሱ ሻሻ አመቾች ናቸው። ብዙ ጊዜ ስልክም ሲወሰድብኝ የመጀመሪያ አይደለም። ብዙ ጊዜ ተወስዶብኝ ያለ እንደሆነ አላውቅም። በነገራችን ላይ እኛ የአረብ ሀገር ሰዎች በተለይ ደግሞ ከአረብ ሀገር የመጣ ስልክ አይበረክትም። ስለ እውነት ከሆነ ማለት እና አንድ አምስት ስድስት ወር ቢሆነ ነው የኛውን ስልክ ከገዛሁት፣ ስልኬም ሄደች ስልኬ ላይም ይህ ሞባይል ባንኪንግ የሚባለው ነገር ውይ ውይ ውይ ውይ ውይ፣ ያን ነገር እንዴት እንደከፈትኩት ባላቅም እኔ በነገራችን ላይ አካውንት ውስጥ ብዙ ብር የለኝም። ግን ከዛ በኋላ በቃ ሽጉጥ ነገር አወጡ፣ ቃገጭ ምናምን የሚል ድምፅ ሰማው። ብቻ በአጠቃላይ ሰዎቹን በስነስርዓት ሳላያቸው ምን ሳልላቸው የእውነት በጣም የሚከብድ እንዴት ብዬ እንደማስረዳችሁ አላቅም። ያጋጠማችሁ ሰዎች ብቻ ታውቁታላችሁ። እኔ አንድና እንደማስበው እዚህ ጋር ሊስ ላይ ያስኩኝ ስለ ልጅ ብቻ ነው። በዛ ሰዓት ማለት ነው። ለምን በቃ ልጅ ራሱ ፈተው የወሰዱት ነገር ነው የመሰለኝ። ሆነ ለመናገር ምክንያቱ አፍንጫችሁ ላያሸጥ ይችላል፣ ጆሮችሁ ሊሰማ ይችላል፣ ግን አይናችሁ ካላየ ምንም ባዱ ባዶ በሉት። እውነት ዋናው ግን አይን ነው። ከዛ ብታያቸውም ባታያቸውም ትርጉም የለውም። ለካ እንደዛ የተሸፈንኩት ባጃጇን ጠዋሴ እንዲደርስ አካባቢ ላጣርጉ አዙሮ ወደ ሌላ ቦታ ኖሯ ወደ አንኮበር መስመር ካወቃችሁ ማለት ነው ወደዛ ሜዳ አለ፣ እዛ ሜዳ ጋር ኖሯል የወሰዱኝ እኔ። ግን እዛ ድረስ ግን ማለት ነው ምን አይነት ፈተና እንዳሳለፍኩኝ፣ ምን ምን እንዳሉኝ፣ ስለ እውነት ነው የምነግራችሁ አላቅም እኔ ሀብታም ሁኝ አይደለም። እኔ ልጆች ናት። እኔ ለልጆቼ ነው የምኖረው። በቃ ብቻ ከባድ ነው። የማወራው የምናገረው ጥፍት አለብኝ። ከዛ ስልኬን ያወሰዱት ፓተሩ ተከፍቷል፣ ግን ትንሽ ቆይቶ ይዘጋል። ከዛ በኋላ ሞባይል ባንኪንግ ቀጥ ብሎች ተናገሬ ከህይወትሽ ከብርሽ ከስልክሽ ከሆነ ነገርሽ። ወይኔ ወይኔ! እናንተ የሚሉትስ ነገር ሲዘገንን ደግሞ እዚ ጋ ቋቅጭ ቋቅጭ ያረጋሉ ዳብሹ። ያይች ነው ውሸቴ እንዳይመስልሽ፣ ሴቷ ራሱ ትለኛለች ማለት ነው። ልክ እንደዛ ሴት ናት። ነገ ከዚ እገልሻለሁ ይሉሽ፣ አቀባብያዋለሁ። በቃ እንደዚህ አይነት ነገር ነው የምትለኝ ማለት ነው። እሷ ግን ሴት ናት። አላውቅም ነገ ምን እንደሚያጋጥማት ምናልባት ይህ ስራ ሊሆን ይችላል። ተስራ ይስሩ ችግር የለውም። ከዛ የሞባይል ባንኪንግ ኮዲሽን ተናጋሪ ተባልኩ ተናገርኩ። ምክንያቱም ብር ነው። በቃ እዚ ጋ የሰው ህይወት እኔ ከተረፍኩኝ ያዘልኩት ከተረፈልኝ ችግር የለውም። ብር ሰርቻ አገኘዋለሁ መቼም አገኘዋለሁ። ብዙ ብር አይደለም፣ በመቶ ሺ የሚቆጠር ብር አይደለም ሰላሳ ምናምን ሺህ ብር ነበረው አካውንት ውስጥ ነበረው። ከዛ በኋላ ሁለት መቶ ሁለት መቶ ምናምን ብር ተውልኝ፣ እግዚአብሔር ይስጣቸው። ይህንንም የታክሲ ይሆናል ብለው ስላሰቡ ይሆን ይችላል። ገዛን ሁለት መቶ ምናምን ብር ተውልኝ። ሰላሳ ምናምን ሺህ ብሩን ወደ አካውንታቸው አድርገዋል። ከዛ ስልክ የሚለ ላይ ብሬም ምንም ነገር እናንተ እንደ ሰው ግን አስር ብር እንኳን ኪሴ ውስጥ አላስቀሩልኝም። አስር ብር እንኳን ለመሄጃች ብለው አልተውልኝም። ስልኬንም አስራ አምስት ሺ ብር የገዛው ስልክ ነበር ከዚህ በፊት እሱንም ወሰዱት። እሱ ብቻን አልነበረም የቆጨኝ፣ ለምን ዩቲዩብ በሱ ነው የምሰራው። ብዙ ፋይሎች አሉ የልጆቼ ተውት። ብቻ ብዙ ነገር አለ ስልካችሁ ላይ ማለት ነው። እና ከብሩ ይልቅ እኔ ስልኩ አንግብግቦኛል። እና ዞሮ ዞሮ ግን ከባድ ጊዜ ነበር ተመልካቾች፣ ለሁሉ አለፈ። ከዛ አወረዱኝ። ስታወርደኝ ሁለቱም ከአስራ አምስት ከአምስት እስከ አስራ አምስት ደቂቃ ባለው ጊዜ ውስጥ ነው አይንሽን የምትካፍቺው ዕቃ ዕቃ ጨዋታ በሉት ውረጅ አሉኝ፣ ማለት ነው። ከዛ ከባጃቸሁ ላይ ራሱ ወርድ ስለማይታየኝ ልጄን ራሱ አስመጥቼዋለሁ እዚህ ጋር ማለት በሩ ማለት ነው አድርጎታል። ልጄ እሪ ብሎ ያለቀሰ በጣም ያለቅሳል። ለአውርደው እራሱ ስላቸው ምን ላይ ሆንሽ ነው የምታወርጂው ነው ያለችኝ። ምን ላይ ሆንሽ ነው የምታጠቢው እንዳለቀሰ ያልቅስ ብዬ ልጄ ዋይ ይላል። ከዛ ወረዱኛ ነገር ከገባላቸው በኋላ ስልካቸውን ከያዙ በኋላ ከአምስት እስከ አስራ አምስት ደቂቃ ባለው ውስጥ ነው አይንሽን የምከፍጩ የምገልጭው አሉኝ። ወረኩኝ፣ ቆምኩ። ከዛ እናንተ ፍራቸው፣ እግሬ እንዴት እንደሚቀጠቀጥ አጠይቁኝ። ጥላም ጥላዬን ጥላውን ግን ለምን እንዳልወሰዱት አላውቅም አንድ ጥላዬን እና እኔን ወረርኩ ልጄ እራሱ እያለቀሰ ማለት ነው እያለቀሰ እንዴት አድርጌ እውነት ለመናገር እንዴት አድርጌ አውርጄ ላጥባው አይነት ጨፍኖ አስራ አምስት ደቂቃው በቃ ከአሁን ከአሁን ገደሉኝ ከአሁን ከአሁን ብቻ ውይ ከባድ ነው ለመናገር በጣም ከባድ ማለት ነው ከምነግራችሁ በላይ እኔ እዚህ ጋር ማልቀስ ወይም ደግሞ ያን ነገር ማስታወስ አልፈልግም። ተመልካቾች ለምን በቃ ብዙ ጊዜ በህይወታችሁ የሚያጋጥማችሁ ነገር አለ። በእኔ አልተጀመረም፣ እንደዚህ አይነት ነገር ምናልባት አገጣጥሙላቸው ሊሆን ይችላል። ብቻ ከባድ ነው ሆነ ለምን በጣም ከባድ ማለት ነው እና ከዛ ቀራሴን ሁላ እንደዚህ ነው ያዞረኝ፣ እንደዚህ በሉት። ከዛ ቁጭ አልኩኝና ዜና ጠባው ብጠብቅ ማለት፣ ወደምታውቁት መንገድ ነው የምትሄዱት በዛ ሰዓት፣ ምክንያቱም ካላወቃችሁ ገደል ነው የምትገቡት። ከዛ የምሄድበት ጥፍታለ፣ ስለ እውነት ነው የምነግራችሁ። የምሄድበት ወደዚህ ልሂድ፣ ወደዚህኛው ልሂድ፣ ብቻ አላቅም። አጠቃላይ ድፍንፍን አለብኝ ማለት ነው። ራሴ ዞርት አለ። ድንቃጤ ከባድ ነው። ዜና ጠባው ጊዜም ዝም አለልኝ። ከዛ በኋላ በቃ ትንሽ መንገድ ዝም ብዬ ሄድኩ። ስሄድ የሆነ ሰውዬ እርሻ እያረሰ አገኘው ማለት ነው። ከዛ ጠየኩት፣ ይህ አካባቢ የት ነው ባጃጅስ ወዴቱ ጋር ነው ያለው ብዬ ጠየኩት። ስጠይቀው በዚህ ጋር ብትይቁ ቅርብሽ ነበር ይሄ ጎድጎድ ስለሚል ነው አለኝ ማለት ነው። ከዛ በኋላ ከእንደገና ምን ሆነሽ ነው ስለአይ፣ ሰላም ነኝ መንገድ ጠብቶብኝ ነው አልኩት። ከዛ በኋላ ከሰውየ ጋር ራሱ ከተመለስኩ በኋላ ተመልሼ ሄድኩ ሰውየ ጋር ለምን ስልክ መደውል አለብኝ፣ ደወልኩ። የምደውልበት ሰው ጋር ቦታውን ስለነገረኝ እዛ በቃ ዝም ብለና እኔ አስፋልት ላይ እወጣለሁ አልኩት። መጣና ወሰደኝ ማለት ነው። በቃ ከባድ ነው ማለት ነው። አንዳንዴ ሳስባቸው አሁን አሁን አሁን የተደረጉ ነገሮች ይመስለኛል። እና አንደኛ ተመልካቾች ጥንቃቄ ማድረግ ያለባችሁ ነገር ቢኖር ይሄ ሞባይል ባንኪንግ የሚባለው ነገር በጣም መጥፎ፣ ለሌባ አመቺና አመቺ ነው። ያላችሁን ገንዘብ ገንዘ ሙጥጥጥ አድርጎ ነው የሚወስድባችሁ ሙጥጥጥ ማለት ነው። ስለዚህ አንደኛ ሁለት ስልክ ማድረግ አለባችሁ። በነገራችን ላይ ሞባይል ባንኪንግ አይጠቅምም፣ አይደለም፣ ይጠቅማል። ለካርድ ራሱ ቤታችሁ ቁጭ ብላችሁ መሙላት ትችላላችሁ። ባንክ ቤት መሄድ አያስፈልጋችሁም። ወደ ሰው ትራንስፈር ለማድረግ በቃ ስራ ያላችሁ ሰዎች በአጠቃላይ ይጠቅማል። ግን አንዳንድ ጊዜ ደግሞ ለአደጋ ያጋልጣል። በአሁኑ ሰዓት ደግሞ ብዙ ሰዎች እንደዚህ አይነት ነገር እያጋጠማቸው ነው